ሰብስክራይብ በማድረግ ቤተሰብ ይሁኑ። ካመሰገናችሁኝ እጨምርላችኋለሁ። ልጁ ሞቶ አላህን አመስግኖ ኢና ሊላሂ ወኢና ኢለይሂ ረጂዑን ላለ ሰው ምስጋና ይሄ ነው የተሻለ ነገር። አላህ ለግሱት ይ ምን ያደርጋል መሰለም ማመስገን ሲያቆም ምቀኝነት ይመጣበታል። አላህ ለእሱ ብቻ ነው ለሚሰጠው

አስታውሳቸዋለሁ ወሽኩሩ ሊ ወላ ተክፍሩን፣ አመስግኑኝ አትካዱኝ። ሉ ስብሓነላህ ስለ ምስጋና ሲመጣ አንድ ታላቅ ዓሊም ሁሌ አእምሮ ላይ ይመጣሉ። አብድልቃድር ጀላኔ ሲባል ሰማላችኋለሁ ወንድሞች፣ እናቶች፣ ሴቶች። አብድልቃድር ጀላኒ ዓቢድ ናቸው፣ አላህን የሚገዙ የአላህ ባሪያ ናቸው። አንድ ወቅት ላይ ምን ታሪክ ተከሰተ መሰላችሁ? እሳቸው ኢራቃይ ናቸው እና የእሳቸው አገልጋይ መጣና ከህንድ ተጭኖ የመጣ የእሳቸው ንብረት ነበርና መርከብ ነበር፣ እቃ ተጭኖ ይመጣል መርከቡ ሰመጠ ብሎ ይነግራቸዋል። አብዱልቃድር ጀላኔ ጎንበሳሉና እዩ አሰብ ብሎ አልሐምዱሊላ አሉ። ሄደ ይህ ሰው። ጥቂት ሰዓታትን ቆይቶ መጣና በመዋከብ በመደሰት ማለት ነው። የእርሱ አይደለም የሌላ ሰው ነው አላቸው። አልሐምዱሊላ አሉ። ይህ ሰው ግራ ገባው። ቅድም ሰመጠ አልሐምዱሊላ፣ አሁን ተረፈ አልሐምዱሊላ አላቸው። ታዲያ ምን ልበል። ለኢንሸከርቱም ለአዚ ደነኩም ካመሰገናችሁ ይጨምርላችኋለሁ። ቅድም ጠፋ ወደመ ስትል ዱንያ ልቤ ላይ ናት ወይስ እጄ ላይ ናት እያልኩ ነበር። አላህ ይጠብቀን። ዛሬ የተፈተ ነው ይ ነው አደለ ወንድሞች እህቶች፣ ዱንያ በልባችን ገባች፣ ዲናችንስ በእጃችን ላይ ሆነ። ዲንውን ነገር ሆነ ሲባል ምንም አይመስል። ለምን በእጃችን ያሉ ዱንያውን ነገር ጎደለ ጠፋ ሲባል ሶብር የለም አላህም ማመስገን የለም ያዙን ልቀቁን። ለምን ቦታው ተቀያየረ አያችሁ መሆን ያለበት ዱኒያ ምንም ጊዜ እጃችን ላይ ነው መቀመጥ ያለባት፣ ዲናችን በልባችን ነው መቀመጥ ያለበት። ዲንህን በልብህ ዱኒያን በእጅህ፣ ይሄ ነው መሆን ያለበት። ለምን በእጅ የጠፋ ነገር ጠፋ ነው። ዱንያ በእጅ ነው ጠፋች፣ ምንም በቃ። አላህን ያመጣው አላህን የሰጠኝ አላህን የወሰደው አለቀ። አላህ ደደ የተሻለ ያመጣልኛል ትላለህ። ዲንስ በእጅ ሲሆን ሲጥል ዲን የውን ነገር ነቢዩ ሰለላሁ ዓለይሂ ወሰለም ተሰደቡ፣ ምንም ቁርአን የውን ነገር ሆነ፣ ምንም የውን ነገር ሆነ፣ ምንም ለምን ዲን በእጃችን ሆነ በቃ፣ እኔ ስነካ ራሴ አንበሳው ነው አለው። የረሱል ስላ ሰለም ክብር ስነካስ ላ አየ። ስለዚህ ሹክር፣ አላህን ማመስገን። አላህን ስናመሰግነው አላህ ይጨምርልናል፣ ኸይር ነገር አላህ ይለግሰናል ነገሮችን ሶብረኛ ሆነ አላህን ስታመሰግን የተሻለ ነገር ታገኛለ። ረሱል ለ ሰላት ሰላም በአንድ ሀዲስ ላይ ሚገርም ንግግር ተናገሩ። ዱንያ እንግዲህ

አቡጠላህ ለአነስ ለአንስ ብኑ ማሊክ የእንጀራ አባቱ ነው። በአንድ ወቅት ዑሙ ሱለይም ከአቡጠላህ የወለደችው ልጅ ሕፃን ሆኖ ታሟል። ከዛ አቡጠላህ ስራ ወጣ። ስራ ወጥቶ ሲመለስ ልጁ ሞተዋል። እንዴት ነው ሲላት ከቅድሙ ይሻላል፣ አረፍ ብሏል። ያ ሞተዋል ነው፣ እሷ በሌላ ቋንቋ ስታወራው። አይ ልጁ ተሽሎታል ምን ብሎታል ብላ አሰብ። ሹፉ እቺ ሴት ጀግና ናት። ውብ የሆነ ልብስ ለበሰች፣ ራት አቀረበችለት፣ በላ፣ አብሯት አተኛ፣ ግንኙነት አደረገ ከዛ ጥያቄ የጠየቀችው፣ እስቲ ንገረኝ ሰዎች ጎረቤት እቃው ሰውን እቃቸውን አምጡ ቢሉን ምንድን ነው የምንላቸው? አመስግነን እንመልሳለን። እንግዲያውስ በአላህ ላይ እንደዛው አድርግ። በልጅ ላይ ከአላህ ጋር ሂሳብ አድርግ፣ ሶብር አድርግ። ልጃችንን አላህ ወስዶታል። ይህ ሰው ተቆጣ። የተቆጣው ምንድን ነው? በአላህ ውሳኔ ቀደር አይደለም ልጅ ሞቶ ከአንቺ ጋር እንዴት እንደዚህ ይሆናሉ ነው እሱ። ይህን ስራሽን ለነቢዩ እናገራለሁ። ላ ስለሚዲ የደቅ የተከሰተው ነገር ነገራቸው። ነቢዩ ምን አሉ? ዛሬ ሌሊት ግንኙነት አድርጋችኋል? አዎ። የዛሬውን ሌሊት አላህ የተባረከ አላህ ያድርግላቸው አሏቸው። በዛ ሌሊት የተወሰነ ልጅ ነበር አላህ የለገሳቸው አላህ የወሰነላቸው በዛች ግንኙነት ወንድ ልጅ ዓብዱላ የሚባል አላህ ለገሳቸው፣ ወለዱ። ዓብዱላ ደግሞ አስር ሁፋዝ ወንዶችን ወለደ። አያቸው ሰብሮ ሰብረኝ የተሻለ አየ። ስታመሰግን የተሻለ ስለዚህ ሁልጊዜ አላህን ማመስገን አናማርር ጫማ የሌለውን ተመልከት። ጫማ ካለ እኛ ችግራችን ምንድን ነው? ዱኒያ የበላይ እንመለከታለን። አያችሁ በዲን ጉዳይ የበታችን እንመለከታለን። መሆን ያለበት በዲን ጉዳይ የበላያችን ለምን ለመድረስ ለመጣር። እኛ በዱኒያ ገ ተደበላለቀና በዱኒያ የበላይ እንመለከታለን። ከሌያዞ መኪና ቤቱ እኔ ምን አለ ለእኔ አላህ ምን አረጋ። አራዲ አትበለ ወንድሜ። ጥማት ቤትን ስትታጠብ ኩላሊት የሚታጠብ የለም። በሁለት እግር ስትንቀሳቀስ እየተንፏቀቀ መሄድ የለም። አላህ ኒዕማ ለግሶሃል። አላህ ኒዕማ ለግሶሻል። ጤና ለግሶሃል። አልሐምዱሊላህ በል። አላህን እናመስግነው። ወላሂ አላህ አንበሻብሾናል፣ ምንም ጥርጥር የለው። አላህ ኒዕማውን አርከፍክፉብናል። ሼጣን ውሌ ያላገኘነውን ነገር እያሰብን እንድናማርር ያደርጋል። አላህን አናመስገን። ለኢን ሸከርቱም ለአዚደነኩም ካመሰገናችሁኝ እጨምርላችኋለሁ ብሏል። አላ ሁሌ አመስጋኝ ወላሂ እን ስ አካባቢን ሰላም ነ ስ ለ ድ ዱኒያን የገለጸዋት ማታ ሰላም ሆኖ ካደረ አፊያ የሰጠው የቀን ጉርሱን ካገኘ ዱኒያን በአጠቃላይ ጨብጧታል እኮ ነው ያሉት። ሱብሓነላህ። በቃ የፈለገ ብትሆን የቀን ጉርስ ያ ነው። የፈለገ ሀብት ቢሆን ነገ ለቀሁ ልትሄድ ትችላለህ። ሀብት ስላለ ብቻ አንድ መሶብ እንጀራ ሙሉ ልጨርስ አትልም እኮ። በአቅም ነው እምትበለው፣ ሁሉም በአቅም

ስትቸገር ሶብር አድርግ ብሎ ያመላከት፣ ስታገኝ አላህን አመስጋኝን ባላንስ ሆነ እንድትሄድ ያመላከትህን ተፈጥሯዊ ሃይማኖት ኢስላምን ሰጥተዋል። ከዚህ በላይ ምናለህ አላህ ይላሉ አብዱላህ ብን መስዑድ። ዱኒያን ለሚወደውም ለማይወደውም ይሰጣል፣ እስልምናን ግን አላህ ለሚወደው ብቻ ነው የሰጠው። በዚህ እንድታመሰግን አይገባም? ልናመሰግን ይገባሉ። ወላሂ አላህ ሰላም አድርጎ ልጅ ሰጥቶ ልጅህን ይዘህ እያየህ ልጅ ስንይዘን እያየሽ አይንህን ባይን እያየህ ልናመሰግን እንጂ ልናማርር፣ እንዴት ልጅ ይነፈጋቸው ስንት ወንድሞች አሉ፣ ስንት እህቶች አሉ። አላህ ይለግሳቸው፣ ወላሂ ዱዓ አድርጉላቸው። አላህ ይለግሳችሁ፣ እህቶች ልጅ የሌላችሁ ልጅ ተመኝታችሁ ያላገኛችሁ፣ አላህ ይለግሳችሁ። አላህ ያለ ምንም ጭንቀት ያለ ህመም መንታ መንታውን አላህ ይለግሳችሁ። ወላሂ አላህ ምንም አይሳነውም። ዱዓ አድርጉ። አመስጋኙ ሶብረኛ ሁኑ። ቀልባችሁን ለአላህ ስጡ፣ በአላህ ተመኩ። አላህ ይለግሳል፣ ሰጪ ነው፣ ለጋሽ ነው። ኢንነላህ ሁወ ረዛቅ አይደል? ከአላህ ስሞች ማንዱ ረዛቅ ነው፣ ሰጪ ለጋሽ ነው። ስለዚህ አላህን ሁሌ እናመስግነው። የአናማር ምን አድርጎልኝ ምን አናትበል። ይህን ስትል ይኸው ቀልብ ጋር አይደል የምንነጋገረው። ሰውን ምን ያደርጋል መሰለ ማመስገን ሲያቆም ምቀኝነት ይመጣበታል። አላህ ለእሱ ብቻ ነው የሚሰጠው እነከሌ በመኪና እየሄዱ እነከሌ እንዲየበሉ እየጠጡ እነከሌ፣ እነከሌ፣ እነከሌ በዚህ ብቻ ቢዚ ሸይጣን ይጫወትብሃል። የሸይጣን መጫወቻ ትሆናለህ። ስለ ሰዎች ብቻ እንድታወር ያደርጋል። ስለ ሰዎች የሚበሉት የሚጠጡት ብቻ እንድታይ ቤት ውስጥ ያለው ኒዕማ እንድትረሳ ያደርጋል። አንተ ከሆነ ምናልባት ከነሱ ቤት የበለጠ እኮ ኒዕማ ነው አንተ ጋር ያለው ስላላወቅከው እንጂ። ወላሂ ምናልባት ስንትና ስንት የሚበሉ ሰዎች የሚደሰቱ ቤታቸው ሰላም ላይሆን ይችላል፣ ጭቅጭቅ ሊሆን ይችላል። አንተ ቤት በዛሽ ጎጆ ላይ እኔ ደስታ አገኝተ ሊሆን ይችላል አላህን አመስግን እነሱ ጋም ደስታ እንዲመጣ ደግሞ ዶ አድርግላቸው እነሱ በሉ ጠጡ ፎቅ ገነቡ ሁሌ ቤታቸው ደስታ እንዲሆን አድርግላቸው ለሰዎች ምንም ጊዜ ኸይር ተመኝ ኸይር ተመኝ እህቴ ኸይር ነገር አላህ ይለግስሻል ኸይር ነገር አላህ ያመጣልሃል ይሄ ነው የኛ ባህሪ መሆን ያለበት ኢስላማዊ አስተምሮ ይሄ ነው አላህን ማመስገን ስታመሰግነው ይደሰትብሃል ከማመስገን አንዱ ምንድን ነው ባዘዘ ቦታ ላይ መገኘት ማመስገን ነው። አላህ ሰጥተዋል፣ ሰደቃ ማውጣት ማመስገን ነው። መለገስ፣ ሰዎችን ማስደሰት ማመስገን ነው። ባዘዘ ቦታ ላይ መገኘት ምስጋና ቃል ነው። ቃላት አለ፣ የተግባር ምስጋና አለ። የሰጠህን ስትሰጥ ዘካት አውጣ ማመስገን ነው። ሀጅ ደርሰዋል፣ ሂድ ማመስገን ነው። በመልካም ነገር ላይ መገኘት የሰጠህ ኒዕማ። አንዳንድ ሰው አላህ ልብስ ሰቶት ንብረት ሰቶት ይደብቃል

አላህ እንዲደሰትብህ ሁሌ ማድረግ ነው ያለብህና ይህ ከቀልበ ስራዎች ዛሬ ደግሞ ያየነው ነው ስለ ሐምድ ነው አላህን ማመስገን ወላሂ እናመስግነው አይደለ ስንት ነገር ሰጠን ወላሂ በላን ጠጣን እስቲ አስቡት በላን ጠጣን ድፍን ቢያደርግብን የበላነው ቆሻሻ እንዳይወጣ ቢያደርግብን እስቲ አስቡት የሚስማማንን ሰውነታችንን አስቀመጠ ማይስማማው እንዲወጣ አደረገ አየር ንጹህ አየር እንድናገኝ እንድናወጣ ምን የጠየቀን ገንዘብ አለ እስቲ ሆስፒታል ጠይቀን አይተነዋል። ኦክሲጅን ሲደር ይሄን ብር አምጤ ነው። አላህ አንድ ብር ጠየቀ ለሰጠን አየር ለምናስገባው ለምናስወጠው? ታዲያ ማመስገን የለብንም? ሁሌ እናመስግን። ለዚህ ነው ምግብ በልቱ አንድ ሰው ሲያመሰግን አላህ ይወዳል አሉ። የሚጠጣጠቱ አልሐምዱሊላህ ሲል አላህ ይወዳል አላህ ከወደደ አስደስተው